ሀገር ላይ ለመጀመሪያ ጊዜ እንደዚህ አይነት ፕሮግራም ስንታደም ነው። በቅድሚያ እንኳን ለዚህ ቀን አበቃችሁ ለማለት እንወዳለን። ተመራቂዎችን ባረከላሁ ፊኩም ጀዛኩምላሁ ኸይራን። እንደዚሁም መድረሳ ሱቡለ ሰላምን ከልብ እናመሰግናለን። አላህ ያግዛችሁ። ዛሬ ስንት የለፋችሁበትን ስንት የታገላችሁበትን ጧት ማታ ልጆች ላይ ተርቢያ ላይ ቁርአን ሀፋፈዝ ላይ ዛሬ የደረሳችሁበት ቦታ ልትደርሱ ትልቅ ዋጋ እንደከፈላችሁ እናውቃለን። እንኳን ደስ አላችሁ ባረከላሁ ፊኩም ለማለት እንወዳለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ዛሬ እነዚህ ልጆች ናቸው ሊጠቅሙን የሚችሉት። የነገ ፍሬዎች፣ የነገ አበባዎች እነዚህ ልጆች ናቸው። ዛሬ የቀራ ነው ነገ መሪ ሊሆን የሚችለው። ዛሬ የተማረ ነው ነገ ሊመራን የሚችለውና አላህ ለዚህ እንኳን አበቃችሁ ለማለት እንወዳለን። አላህ ተተኪ ተማሪዎችንም አላህ ያድርግላቸው። ቅድም እዚህ ላይ ኸይርኩም ምን ተዓለመ አልቁርአን ወዐለማ የሚል ሐዲስ እዚህ ላይ ጽፈዋል። በላጫችሁ ከናንተ መካከል በላጭ ብሎ ማለት አሉ መልእክተኛው አለይሂ ሰላቱ ወሰላም መንተ ዐለመ አልቁርአነ ቁርአንን የተማረ ሰው ነው በላጭ ሰው ብሎ ማለት። ይሄ ቁርአንን የተማረ ሰው ሁሌ በላጭ ነው። እሱ ብቻ አይደለም፣ ሐዲቱን ስንሞላው ምን ያህል ወዓለመሁ ተምሮ ቁጭ ለብቻ ሳይሆን ያስተማረ ነው አሉ ነቢዩ ዐለይህ ሰላቱ ወሰላም። ኡስታዞች እንኳን ደስ አላችሁ፣ ቀርታችሁ ዛሬ እነዚህን ልጆች እዚህ ለማድረስ ትግል ስላደረጋችሁ አላህ ይህን ትግላችሁን መልካም ስራችሁን ውስጥ አላህ ይዱልላችሁ። አላህ ይቀበላችሁ እንላለን፣ እንሻ አላህ። እኛም ከአሁን በፊት ሰምታችሁ ከነበራችሁ በሰንበቴ ከተማ ላይ የሰንበቴ ከተማ ሐፊዞች ማህበር ስራ አስኪያጅ በመሆን ብዙ ዓመትን አገልግለናል። ትልቅ ደመቅ ያለ ፕሮግራም አካሄደናል። እንሻ አላህ ይህ መርከዝ ከሰንበቴ ከተማ ሀፊዞች ማህበር ጋር ትልቅ የሆነ አላቃ፣ ትልቅ የሆነ መተሳሰር ፈጥሮ እንዴት አብሮ መሄድ እንዳለበት የልምድ ለውጥ ማድረግም ይኖርብናል አስባለሁ እኛ ጋር ያለ እናንተ ጋር የሌለ ነገር ሊኖር ይችላል እናንተ ጋር ያለ እኛ ጋር የሌለ ነገር ሊኖር ይችላል እና ኢንሻአላህ የልምድ ድለውትን ማድረግ አስፈላጊ ነው ገምታለሁኝ እንኳን ደስ አላችሁ የሻሮ ሰዎች አላህ ሁፋዶችን ሰጣችሁ አልহামዱሊላህ ብላችሁ ልትቀበሏቸው ይገባል ባረከላሁ ፊኩም ነው የምንለው። ደስ ብሎናል። እንኳን ደስ አላችሁ። አላህ ደስታችንን ይጨምረለን። እስከ መጨረሻም ኢንሻላህ ይህ መርከዝ ይህ መርከዝ አቅም ኖሮት ኃይል ኖሮት የሰው ኃይል ኖሮት የተማሪ ኃይል ኖሮት በሴቱም በወንድም ብዙ ተማሪዎችን የሚያስመርቁ አላ ያደርጋቸው ለማለት እወዳለሁ። ስለ አዳመጣችሁን ያመሰግናለሁ። ወሰላሙ አሌይኩም ወረመቱላ።